ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የእኛ የጤና ባለሙያዎች ጤና ኤክስቴሽኖችን ጨምሮ ጥያቄያችን ከእኛው ከራሳችን ከጤና ባለሙያዎች አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። በጤና ኤክስቴሽን አንዳንድ ነገሮች ያልተነሱ ስላሉ እነሱን ለማንሳት ነው። ከዚህ በፊት ላይ የወጡ የተለያዩ መመሪያዎች የወረዱ ስለ ጤና ኤክስቴሽን የተሻለ የእኛም ሞራል ከፍ የሚያደርጉ የተጀማመሩ እንትኖች መመሪያዎች አሉ። በተለይ በጤና ኤክስቴሽን ከደረጃ አራት ወደ ዲግሪ በፋሚሊ ሄልዝ የተጀማመሩ እንትኖች ነበሩ። እሱ አሁን ቁሟል እና ምናልባትም መቆሙን ብቻ ሳይሆን ተነስቷል ከላይ እስከታች በሚል ግን ብዙውን ጊዜ በሆስፒታል ና በጤና ጣቢያ ሙያተኞች የጤና ኤክስቴሽኖች ጥያቄ እየተዋጠብን ስለሆነ ጤና ኤክስቴሽኖች ላይ ትኩረት ተሰጥቶ እንዲሰራ ስለመፈልግ የተጀማመሩት የትምህርት እድል አሁን ላይ ስለሌሉ እነሱ የሚቀጠልበትን ሁኔታ ቢያመቻችልን እላለሁ። ሁለተኛ፣ ምናልባትም የሚሰጡ የትምህርት እድሎች በየክልሉ የሚመጣው ሆታ በጣም አነስተኛና ዝቅተኛ ነው። ሌላው ደግሞ ጤና ኤክስቴሽኖች ተምረው አፕግሬድ አድርገው ከተመለሱ በኋላ ያቀጣጥር ወይም ያመዳደብ ስርዓቱ ላይ ምናልባትም መሸሻል ቢኖረው ነው የምለው። ሌላው ደግሞ ምናልባት የተጋላጭነት ጤና ኤክስቴሽን ማለት ራሷ ሐኪም ጤና ኤክስቴሽን ማለት ራሷ ጽዳት ጤና ኤክስቴሽን ማለት ራሷ ላብራቶሪና ራሷ ሐኪም ሆና በምሰራበት ለሷ የሪስክ ክፍያ ላይ ከባለሙያው ስለሚዋጥብን ከባለሙያው በተለየ መልኩ እሱ ላይ ተኩረት ተሰጥቶ ምናልባት ክቡር ጠቅላይ ሚኒስትር ቢያዩልነ ሌላው ደግሞ ምናልባት ጤና ስቴሽኖች ላይ የዝውውር ነው። ከወረዳ ወረዳ መመሪያ የለንም። ምናልባትም ካለ ያልተተገበረ ክልል ላይ ወይም ዞን ላይ ከሆነ እሱንም ትኩረት እንዲሰጡልን ነው። አዲስ አበባ ውስጥ ዞሬን እያየን የነበረው ጉብኝት እውነት ለማውራት ለካ ሀገራችን እየለማች ነው። ሀብት አለን፣ አቅም አለን፣ መስራት እንችላለን። ተክተን ከሰራን ያለብንን ኢዳ ወደ ሚንዳ የምንቀይረው መሆኑን በተግባር ትላንት አይተናል። እንዲሁም ደግሞ ሰርቶ ማሳየት የሚችል መሪ ጠቅላይ ሚኒስቴራችን ሳላ ደንቅ ማለቴ ቅር ይለኛል። ስለዚህ ያየነው ስራ ከብሔራዊ ቤተ መንግስት ተነስተን ጫካ ፕሮጀክቶች፣ እንዲሁም የኮሪደር ልማቶች እየተሰሩ ያሉት ስራዎች ኒው ሲቲን ዴቨሎፕ ከማድረግ አንጻር የከተማነት እንዲሁም በምግብ ራሳችን እንድንችል ከተማ ውስጥ የሚደረጉ ጥረቶች ማክሮ ኢኮኖሚውን የተሻለ ሀገሪቷ ከብድር ነፃ እንድትሆን የሚሰሩ ስራዎች የተሰሩ ነገሮች ማሳያ ስለሆኑ ይህንን ሳላነሳ አላልፍም ብዬ ነው። ቀጥታ ወደ ጥያቄ ሲገባ የትርፍ ሰዓት አከፋፈል ላይ ህጎች ይወጣሉ በጤና ሚኒስቴር ግን ክልሎች ላይ ይሸራረፋሉ። በትክክል ስራ ላይ ያውሉ። ለምሳሌ የናይት ዲዩቲን ክፍያ ባነሳ 15 ሰዓት አንድ ሰው 11 ተኩል ገብቶ ጧት እስከ 2 ሰዓት ተኩል የስራ ማዱ ላይ ሲገኝ 7 ሰዓት ብቻ ነው የሚከፈለው። ሌሎች ክልሎች ላይ 15 ሰዓት 16 ሰዓት ነው የሚከፈለው። ስለዚህ ወጥ የሆነ መመሪያ ስትወርድ በተመሳሳይ መልኩ ስራ ላይ ማዋል ላይ ችግር አለ። ስለዚህ ይህንን ተረድቶ ወደ ታች ያሉት አመራሮችንም የስራ ትግበራውን እንዲሰጡልን በዚሁ እጠይቃለሁ። ሌላው የትምህርት እድልን በተመለከተ አብዛኛው በር ተከፍቶ ያለው ከዲግሪ በላይ ያለው፣ ከዲግሪ በታች ያሉት ሰራተኞች የትምህርት እድል እያገኙ አይደለም፣ በጣም ጥቂት ነው። ስለዚህ እሱ ላይ ትኩረት ቢደረግ የሚል ሀሳብ አለኝ። ሌላው የሕክምና ግብአትና የመድኃኒት አቅርቦት ዙሪያ ላይ ለምሳሌ ከመንግስት የሚያዙ በጀቶች ለአንድ ፕራይመሪ ሪስክ ዩኒት ለጤና ጣቢያ 300 ሺ የዛሬ 18 ዓመት የወጡ ህጎች ናቸው። በ300 ሺ ብር መድኃኒት ገዝቶ ለጤና ተቋም ማቅረብ በዚህ ሰዓት ላይ በጣም ከባድ ነው። ቻለንጅም እያደረገን ያለው አገልግሎት ውስጥ እሱ ነው። ስለዚህ በዚህ በኩል ያለው ህጎች ቢታዩ የሚል ሀሳቦች አለኝ። ባለው ወቅታዊ ሁኔታ ባለው ችግር ብዙ ስራዎች ተሰርተዋል። እንደ ፌዴራል ትናንት አይተናል። እጅግ ጉድ የሚያስብል እኔ ድልም ገጥቦኛ ውጭ አይቻለሁኝ። እዚህ ያየሁት ነገር እጅግ እጅግ በጣም ይበል የሚባል ሊበረታታና ወደ ታችም ወርዶ ጅምርምሮች አሉ። ግን በዚህ ልክ ባይሆንም ቢቀጥል ከተሞቻችን አምረው ብናያቸው ጥሩ ነው ላለሁኝ በሌላ በኩል ደሴ ሆስፒታል ትሮማ ሴንተር እስካሁን ድረስ እሷ ለመሰራቱ በአቅማችን በጣም ዝቅተኛ በመሆኑ ከዚሁ ጋር ተያይዞ መቀየርም ያለባቸው ስትራክቸሮች አሉ። ሆስፒታሉ ላንድ ካርድ ስንት ነው የሚያስከፍለው? ሰላሳ አምስት ብር እኮ ነው። ውጭ ላይ የሚከፍሉት እኮ አራት መቶ ብር ነው ላንድ ካርድ የሚከፍሉት። ያንን እንደገና ሪቫይዝ ማድረግ ያስፈልገዋል። ለምን ሆስፒታላችን አሁን ባለው ገበያ ልክ እየሰራ ስላልሆነ ማለት ነው። ሁሉም ሆስፒታሎች በዛ ልክ እየሰራን አይደለም። በጣም ተቸግረናል። ከሲቪል ሰርቪስ ጋር ተያይዞ ሲቪል ሰርቪስን እኛ ከሲቪል ሰርቪስ ይገንጠል እያልን ያለ ነው ያለ ምክንያት አይደለም። ሪስክ የሚባለው ነገር ምን ሆነው ነው እዛ ሪስክ የሚከፈላቸው የሚለውን ባለማወቅ ብቻ ለሐኪሙና ለአንስቴቲኩ ኦአር ኦፕሬሽን ክፍል ላይ ሲከፈላቸው ነርሱ አይከፈላትም። ሌላውም ክፍል እንደዚሁ የደሞዝ ጭማሪያቸውን በዛው ልክ ነው። አንደኛው ቦታ የሆነ ነገር ይከፈለዋል። አንደኛው ቦታ ሐኪም አይከፈለውም፣ ነርሱ ይከፈለዋል። ማዋለጃ ስንሄድ የተለያዩ ሪስኪን የሚያማክሉ ክፍሎች አሉ። እዛ ላይ በጣም የተውሰበሰበ ችግሮች አሉ። የመድኃኒት ፈንድ አዋጅ አሻሽልናል። ቅድም ተነስተው በርካታ ጥያቄ የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽልናል በህግ ማዕቀፍ ውስጥ ፖሊሲው፣ አዋጆች፣ ስታንዳርዶች መሻሻል አለባቸው የሚል የጸና እምነት ኖሮን በህግ እነዚያ ጉዳዮች እውቅና እንዲያገኙ አንድ ስቴፕ ተጉዘናል። የጎደለ አለ ሊኖር ይችላል፣ እንፈትሻለን፣ እናስተካክላለን። ኮሚትመንቱ ግን ነበር ማለት ነው። ፖሊሲውን ከ30 ዓመት በኋላ ሪቫይዝ ካደረግን አዋጅ ከቀየርን እንደ መንግስት የጤና ሴክተር በህግ ማዕቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው። ችግር የለውም። ፈትሸን እናስተካክላለን። ግን ጤናን እናንተ ባሰባችሁት ልክ ዝቅ አድርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። የህክምና ሴክተር ያለው ፋይዳ የታመመን በማከም አይደለም ማህበረሰብ በማንቃት ደረጃ የአመመህ እኮ እጅህን ስላልታጠብክ ነው የአመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምራል። ጤና ማየተኛ ማለት የሰውን የአኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው ከፖሊሲ አንጻር ይሄን ካየን፣ ከፋይናንስ አንጻር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት ሰባ ቢሊየን ብር ገደማ ነበር። አሁን ወደ መቶ ሰላሳ ቢሊየን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም አያካትትም ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ፣ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለህክምና ኢትዮጵያ የምታወጣውን አያወጣም ማንም ኤንጂኦ እና የፕራይቬት ሴክተር የሚያደርገውን ህክምና ምታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለህክምና ሴክተር አያወጡም። ኦፍኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውን ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ። እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት ዘጠኝ ቢሊየን ብር ድጎማ ያደረግነው ነው ለመድኃኒት ነው። ማዳበሪያ ደጎምን፣ አርሶ አደሩ ማምረት ስላለብን ነዳጅ ደጎምን፣ ሁላችንንም ዘን መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ በዚህ ዓመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከእኛ ዲማንድ አንጻር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹ በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖሩ አድርጓል። ይህን ተቀብለን ስናበቃ ነገር ግን አይበቃም። የምናክመው እኮ ከመቶ ሚሊዮን በላይ ህዝብ ነው። በሚሊየን ሲተኛል ህክምና አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትውሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሽ ላይ ይህንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገር ነው። እርካታችሁ ቢመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይህንን ችግር የችግሩም የመፍትሄውም ባለቤት ንን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሽሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ሴክተር ያለው ፋይናንስ ያለው እድገት ሊፍሮግ አላደረገም ለምን ኢንክሪመንታል ሆነ ካላችሁኝ በኋላ በአንዳንድ ፋክቶች አሳያችኋለሁ። ከፋይናንስ ቀጥሎ ፖሊሲ ነግሬያቸኋለሁ። ዘንድ ፋይናንስ ነው፣ ቀጥሎ ኢንፍራስትራክቸር ነው። ኢንፍራስትራክቸር በሁለት ይከፈላል። የመንግስትና የግል በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም፣ በሺህ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺህ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። መቶ ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል፣ ያልነበሩ በየአካባቢ ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል፣ ተስፋፍቷል፣ ታድሷል። ከአንድ ሺህ በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከአንድ ሺህ በላይ ባለፉት ጥቂት ዓመታት በድምሩ ከስድስት ሺህ በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ ስድስት ሺህ ሀያ ሺህ ቢሆን ያላችሁኝ እንደሆነ የእኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል። የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዚ አይነት ነገር አይታይም። ለምሳሌ የስራ አካባቢ ጽዱና ምቹ እንዲሆን እንፈልጋለን። አንዲት ሲስተር ካረር ያነሳችው ሰሙሪያ የነው ጉዳይ እኛም ጋር እንዲሆን እንፈልጋለን ያለችው ጉዳይ በጣም ትክክለኛ ሀሳብ ነው። ጥቁር አንበሳ ያላችሁ ታስታውሳላችሁ። ለመጀመሪያ ጊዜ ከዚህ ቢሮ እድሳት በኋላ የጀመርኩት ጥቁር አንበሳ ነው። ራሴ ሄጄ ማለት ነው፣ ፕራይቬት ሴክተር አስተባብረ ወስዶ እንዲያድስ ግለሰቦች ጨምረን ማለት ነው። የእኔ ስራ መንገድ ማሳየት ነው። አንድ ሆስፒታል መጥቼ ጽዱ መሆን አለበት፣ ሰራተኞች በእረፍት ጊዜያቸው የሚቆዩበት ቦታ ያስፈልጋቸዋል ንጹህ ሬስቱም ያስፈልጋቸዋል ካልኩ በኋላ መልቲፕላይ ማድረግ የሴክተሮች ስራ ነው እንጂ መጠበቅ የለባችሁም። እኔ እንድቀጥል ሕክምና ኢትዮጵያ ውስጥ እንዲለወጥ ያለኝን ቅናት ነግራችሁ አልችልም። የፍላጎት ችግር ፈጽሞ የለም። የአቅም ውስንነት ችግር ግን አለ። የአቅም ውስንነቱ የሚመነጨው የትኛው ተቋማት አሁን ኢትዮጵያ ውስጥ ከ22 ሺህ በላይ ናቸው። የመንግስት ሃያ ሁለት ሺህ ጤና ተቋም ቤቱን እንኳን እናድስላቸው፣ አስቡት ምን ያክል ኮስት እንደሚያደርግ። እነዚህ ተቋማት መስፋት ባለባቸው በጣም ጽድት ብለው መስራት ባለባቸው ደረጃ አልተሰሩም። ነገር ግን አስፍተናቸዋል። የነበረው ቁጥር በጣም በከፍተኛ ደረጃ አድጓል። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ ሁለት መቶ አስራ ዘጠኝ ሺህ ነበሩ። አሁን ሰው አይቀጠርም ሰው አይማርም፣ ምናምን ብላችኋል። ባለፉት ስድስት ዓመታት ግን ከአምስት መቶ ሀያ ሺህ በላይ ሆኗል። ከእጥፍ በላይ ጨምሯል። ስድስት አመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ ያንሳል ጊዜው። ከእጥፍ በላይ ባለፉት ስድስት ዓመታት ካደገ በሚቀጥለው ስድስት ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂዩማን ካፒታል ላይ የተሰራውን ስራ ኢንፍራስትራክቸር ላይ የተሰራውን ስራ በፋይናንስ ያለውን እድገት የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ቢያንስ ከእናንተ ፍላጎት አምስት ፐርሰንቷን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ ሶስት ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር ዛሬ ከ28 ሺህ በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15 ሺህ የነበረው 28 ሺህ ከገባ እንደው በአንድ አንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28 ሺህ የሆነ፣ መቶ ሺህ መሆን አለበት ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሀሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ ምንም አልተሰራም ግን ትክክል አይደለም። የዛሬ ሶስት አራት ዓመት አስራ አምስት ሺህ ብቻ ነበር የግል የጤና ተቋማት አክሮ ዘካንተ የነበረው ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክ ነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ። እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ሕይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። ሃፍ ሚሊየን ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታውቁታላችሁ። ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚው እንደማትሆኑ ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። አንድ ነው አስር ነው አላቅም፣ ቁጥሩ ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያሉ። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ ያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርዱ ወስኗል ተብሎ ወደውጭ ሀገር ይላካል። ህክምና አካባቢ ላይ ችግሩም የናንተ አካል ነው። እንደዚህ የሚያደርጉ ሰዎችም የናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪው ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30 ሺ ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። ስድስት ዓመት ፕላስ ገደማ ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል ሁለት ዓመት በፊት 120 ሺ ገደማ ደርሷል። የአሁን ይጨምራል ሰላሳ ሺህ የነበረ የግል ሴክተር ሙያተኛ መቶ ሀያ ሺህ ደርሷል ማለት፣ በዚያው ልክ ክፍያውም በዚያው ልክ አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከአምስት ስድስት ዓማት በፊት ሰባት ገደማ ነበሩ ዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ አሁን ሀያ ሁለት ናቸው። ሀያ ሁለት ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስም በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። ስምንት ሺ አምስት መቶ ገደማ ሬዚደንቶች ኢን ዘ ላስት 4 5 ይርስ መንግስት አሰልጥኗል። የዛሬ ሁለት ሦስት ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድን ነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን፣ ሲሉ የፌዴራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ? ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ የሚባል ምንም ችግር የለውም፣ የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸ እና እኛ ጋር ሲመጣ ይከፋው ካደረጋችሁ፣ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውሮ አሄድ አለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከአምስት አስር ዓመት በኋላ አይቀጥልም እኮ ይሄ ነገር፣ ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት እሰጣለሁ ወይ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች ያላችሁ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የእናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በህክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ፣ ይሄን አድርጊ፣ ይሄን አድርጊ ብሎ ሄዶ ሊሆን ይችላል ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙ እና ካልቸሩ እሷን የሚያደል ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የህክምና ሙያተኛ እንዲኖር ይጠበቃል። ምርት በሚመለከት መድኃኒት፣ ለምሳሌ የለውጡ ሰሞን አካባቢ የሀገር ውስጥ ምርት ስምንት ፐርሰንት ብቻ ነበር። አሁን አርባ አንድ ፐርሰንት ደርሷል። ከሀያ አምስት ያላነሱ የመድኃኒትና የህክምና መርጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ አቋቁመዋል። አሁንም ብዙ ኢንቫይት እያደረግን ነው። 25 ኢንዱስትሪ ተቋቁሞ 41 ከደረስን 100 200 ቢደርሱ ምን ያክሉን ከቨር እንደምናደርግ አስቡት። የኮሮና ጊዜ ኦክሲጅን ዋናው ችግር ነበር። ሶስት ተቋም ብቻ ነበር ኦክሲጅን የሚያመርተው ሽሚያ ነበር፣ ልመና ነበር፣ ታውቃላችሁ። አሁን 58 ገደማ ተቋማት